እቺ ሴትዮ በቃ እቺ ሴትዮ ካወቃቸዋት በቃ፣ ስሙት፣ ተቸግረው ሰው አለ። ዘፈን እቻችም እየመጣ የሚያንጎራጉር የዘፈን መንፈስ የሚያመልጠው ሰው አለ። እዚህ ቤት ሶስት ሰው አለ፣ ጌታ ምስክሬ። መንግስትን ዘፋኞች ምን አይሉም። ዘፈን ዘፍነች ታውቂያለሽ? አያችሁ፣ ዘፈን ዘፍነሽ ታውቂያለሽ። ጌታ አልነገራትም። እቺ ሴት አልነገራት እያጣራች ነው። መቼም ሙሉ አዳራሽ ሙሉ አዳራሽ ዘፈን የሚያስቸግረው አንድ ሰው ይጠፋል ማለት ዘበት ነው። እሺ፣ በጣም ዘፈን እንደንትን የሚያመጣች ቤት ውስጥ ክርስቲያን እኮ ናችሁ። ቸርች ትመጣላችሁ፣ ትንቢት አላችሁ። ግን ዘፈን የሚያመጣች ሶስት ሰዎች እጆቻችሁ እንዴ

የዝች ሴትዮ አሜዚንግ የሆነ ድራማ ላሳያችሁ። ደውሎ ዳርጌዋል ይመስለኛል። ደውሎ ዳርጌዋለሁ። ቆይ ላሳይ። በጣም አስደናቂ የድብድብ ሁሉ ያለው አንድ የትንቢት ፕሮግራም አላት። የካሜራው እሱ ቪዲዮ የት አለ ካሜራ ማኑ ጠለዙት ምናምን ብላ የለቀቀች ዳውሎድ ያረኩት መሰለ እሺ አቤላ ከዛ ጉባኤ ግን አንድ ሰው አይጠፋም ያልከው እንዴት እንዳለ ዘፈኛ አይደሉ እንዴ ምን አንድ ሰው ብቻ ትላለህ ጤነኞች ናቸው እንዴ አንድ ሰው አይጠፋም ማለት እንዴ ቀይቴ ከሆኑ ብዬ አዝኝልን ጴንጤ ቢሆኑማ እዛ አይገኙም። እዛ ባለ ሃይማኖታችን ሌላ ነው ካላችሁ በእናንተ ጉዳይ ላይ መግባት አቆማለሁ። ነይ ሌላ ነው በሉ፣ ጩፊዝም ነው በሉ። እንደ ፍቅር ሲዝም ጩፊዝም ነው ሃይማኖቴ በል እተዋዋል። ዘጠኝ መቶ ምናምን እሺ፣ ሰው ያየው ቪዲዮ ላሳያችኋል። እዛ ባል ይህንን ቪዲዮ በጣም ተከታተሉት። ይህን ቪዲዮ እቺ ልጅ ማለት ነው በጣም ነው ነፍሴ የሚያዝንላት ልጅ ናት። በቃ ነፍሴ የሚያዝንላት ልጅ ማለት እቺ ናት። ይህንን ቪዲዮ በደንብ ላሳያችሁ፣ አዙር ላይ ላሳያችሁ። በስመ አብ ይሄ ቪዲዮ የሚገርም ነው። ይሄ ቪዲዮ ልጅቷን አገኘቻትና ያለችበትን ሁኔታ ጠየቀቻት። አግብተሻል ብላ ስሟት ባልሸት ነው ኢንፎ ፕሮፌሲ ይባላል። አግብተሻል አለቻት። ከዛ አላገባውም ማለቻት። ከዛ ባልሸት አለመቻት ደሞ ፕሮፌሲ አግብተሻ አላገባውም አግብተሻል አለቻት። ባልሽ የት ነው ያለው? ግዳጅ ሄዷል አለቻት። አላገባውም ብላታለች። ከዛ ቁሚ አለቻት። ኦሬዲ የምትፈልገውን ግብአት እሷ ለመቀባጠር የሚያስፈልጋትን ግብአት ከአፏ ወስዳለች። እንዳላገባች እጮኛ ብላ የያዘችው ሰው የፖሊስ ማሰልጠኛ እንዳለ ከዛም ቀጥላም ኢንፎርሜሽን ትቀበላታለች። ከራሷ ትንቢቷም በዛ ላይ የተመሰረተ ነው። ፖሊስ ግዳጅ ሄዶ። አሁን ተጨረሽ አወርተናል፣ ረጅም ሰዓት ፖሊስ ነሽ አይደለሁ? አንቺ ፖሊስ ነሽ አለቻት። አቀበጣጠሯን ለማስተካከል አይ እኔ አይደለሁም ማለች። ያ ፖሊስም ፖሊስ ያገባዋል። አይ እኔ አይደ አሁን እንደፈለገች መቀባጠር ትችላለች። እቺ ልጅ ፖሊስ አይደለችም፣ እንደፈለገች ከዚህ በኋላ እንደፈለገች መቀባጠር ትችላለ ፖሊስ አለመሆኗን አጣርታለች። ፖሊስ ከሆነች ያው መዘዝ ታመጣብኛለች ነው። እሺ ቀጠል። ኢንፎ ፕሮፌሲ ፖሊሶች ፖሊስ ያገባሉ ስለተባለ ነው ያው ታገለግያለች። ሌላ ቦታ ነው የማገለግለው አባ አዎ ሀያ ሁለት እዛ ስፍራ አልሰጡኝም። እሺ፣ እግዚአብሔር ሴት በአንቺ ያዘኑ ሰዎች አሉ ታስታውሻለሽ? ዲራ ኢየሱስ በአንቺ ያዘኑ ሰዎች አሉ ታስታውሻለሽ? አሁን ሀንቾ በአንቺ ያዘነ ሰው የለም እዚህ ውስጥ ያላችሁ ሚሚ፣ እኔ በእኔ ያዘነ ሰው እንዴት ይጠፋል? ሰው አይደለው እን አይደለም። በእኛ እኮ ሰው በእግዚአብሔር ያዝናል። እግዚአብሔር ምንም ባያደርገው እግዚአብሔር ክፉ ባያደርግበትም ሰው በእግዚአብሔር ላይ ሁሉ ያዝናል፣ እንኳን በሰው ላይ ቀጥል። ሶማት እልፍ እንዳትል የከለከለ ዛሬ ይውደቅ። እልፍ ስል የበረከት ምንጭ ያጋጥመኛል። አየ በረከት እንዳለ አውቆ እልፍ እንዳትል ያሰረቅ ችካሉ ይሳባል። እያሰላሰለች ነው። እንዴት እንደምታቀነባብረው የነገረቻት ቋንቋ እየፈለግኩ እያሰላሰለች ነው። የሚናገረው መንፈስ የምገልጥበት አማርኛ እየፈለግኩ አራት ሰዎች በአንቺ ቅር ተሰኝተዋል። እውነት ነው። ታውቂያቸዋለሽ። ተናገርሻቸው ስርዓት የላችሁም አልሻቸው እነዚህን ሰዎች ምረት ማድረግ መደወል መጠይቅ ትችላለ። እችላለሁ። እግዚአብሔር ሴት ነገሮች ታስሮ ነው ያለው። በትክክል እግዚአብሔር ሴት ጉባኤ መካከል አንዳንድ ነገሮች ጊዜያዊ ነው የሆኑብሽ። በትክክል ስለዚህ ከነዚህ ሰዎች ጋር ያለውን ነገር ፍቺ። እሽ ው በይሃው እግዚአብሔር ፊት ነው የቆምኩት። አንቺ የወጣሽበት የዘር ሀረግ ላይ ከባድ የዘር አረግ ነው። በትክክል እግዚአብሔር ሴት ዘርሽ ላይ ያለው መንፈስ አሁን የገባሽበትን የእግዚአብሔርን ዓለም ሊያበላሽ አሁን በገባሽበት በእግዚአብሔር ዓለም ውስጥ ፍሬ አፍርተሽ እንዳትኖሪ ከሰዎች ጋር ያለሽን ነገር በሙሉ አበላሽቶታል። እውነት ነው እግዚአብሔር ሴት፣ አሁን ለጥሩ ነገር ሳይሆን ለክፉ ነገር ሰዎች እየተጠቋቆሙሽ ነው። በትክክል ለእግዚአብሔር ሴት አጨብጭባቸው። ለእግዚአብሔር ክብር ሴት ስለዚህ የዚች ወጣት ታሪክ እንዳይበላሽ አሜን ያለችው ኢየሱስ አሜን ያለችበትን ታሪክ እውነት እንዲያደርግላት ምንጩን ዛሬ ጌታ ያስተካክላል። ስለዚህ አንቺ አሁን እንደ መንፈሳዊ ሰው እግዚአብሔር እንደሚሰማ ሰው ከማንም ሰው ጋር ተስማሚ በትክክል እግዚአብሔር ሴት ማለት አልቀበላቸውም። ሀሳባቸው በጣም አስቸጋሪ ነው። እሱ የሚያስበው በፍጹም አይገናኝም የሆነ ቦታ እየሄዱ በቃ የሆነች ቦታ ከደረሱ በኋላ ይቆማሉ። ከዛ ይፈራቸውና በሩቁ ሸሻቸዋለሁ። ራሱ ነገረኛ ይህቺ ሴት የምትናገረው ስለ ሐሰተኞች ነው። ፈራቸዋለሁ፣ አልቀበላቸው የምትለው ሐሰተኞቹ ነው። በነገራችን ላይ ግን የመጣችው እሷ ራሱ የመጣችው ሐሰተኛ ጋር ነው። ያለ ጊዜ የሆነ ነገር ሁሉ ውበት የለው ስለዚህ አሁን ስምሽን በመልካም ከሚያነሱ ይልቅ በክፉ የሚያነሱ ብዙዎች ናቸው እውነት ነው በክፉ እንዲያነሱ ምክንያት የውሹ አንቺ ነሽ ንግግር ኃይለኛ ነው በጣም አዎ አንዳንዱ ከበለሽ እ አልሰጠ ጌታዬ ገስጽቴና እንዳይሸጥ እንዳይለወጥ ውጭ ታረጋለሽ ጥቅስ እየጠቀሽ ጥቅስ ደግሞ ከባድ መሳሪያሽ ነው ለአንቺ እግዚአብሔር እንደዚህ አለኝ ነገርሽ ሩቅ እንዲሄድ ነግሬሻለሁ። ህልም አይተሻል። እግዚአብሔርን የምታገለግልበት ጥሪ ማንቺ ውስጥ እንዳለ ጌታ ተናግሮሻል። ይህ ጥሪሽ ግን ፉል ሆኖ እንዳይወጣ እነዚያ ሰዎች ላይ ያደረግሽው ነገር እንደ መርከም አስሮሻል። አገልግለሽ ወርደሽ አገለግላለሁ አሻለ አገልግለሽ ወርደሽ ራስ ደስታ አይሰ እውነት እግዚአብሔር እንደምታገለግል የነገረቻት እሷ ናት። አገልግለሽ ወርደሽ አየ መጀመሪያ እንደምታገለግል ባትነግራ ኖሮ አገልግለሽ ወርደሽ ደስታ አይሰማሽም የሚለውን ነገር አታመጣውም ነበር። ራሷ የነገረቻትን ታሪክ ነው እንግዲህ እየቀመመች መልዕክት እያረገች ምታመጣል። አቡና የዚህ ጋር ግን አስተውላቸዋል። አንድ ነገር እኔ ብዙ ስለማውቃቸው ቴክኒካቸውን እዚህ ጋር ግን ሲምፕል ማየት ራሱ ከተቻለ ስትጀምር፣ በትዳር ጀመረች። ስለ ባሏ ጠየቀቻት። አሁን እሷ እየተነበየች የሚባለው ትንቢት በልጅቷ በመላሿ ላይ የተመረኮዘ ነው። እሷ አዎ ብላ የምታደምቅላትን ነገር መልሳ ማሰማት ትችላለህ። በጣም በጩኸት በጣም በኃይል ባለው ደስ ምናምን ብላ በሚል ድምፅ ምናምን ነው የምትናገረው እሷ። ግን መላሿ ግን ካቀዘቀዘችውና ወይ ዝም ካለች ታልፈዋለች። አይታችሁ ከሆነ ብዙ ርዕስ ነው የነካካቸው። ብዙ ቦታ ነው የዞረችው። ልጅቷ ግን በደንብ ተነክታበት ትክክል ነው፣ የእግዚአብሔር ሰው ያለችው ከሰዎቹ ጋር ያለሽ ግንኙነት ተበላሽቷል፣ ሰዎች በክፉ ይዘውሻል የሚለው ላይ ልጅቷ ሞቅ አድርጋላታለች። አሁንም ግን ሌላ ቦታ ትገባና አልገናኝ ስላት ተመልሳ የምትመጣው ከሰዎቹ ጋር ይቅርታ አድርጊ ትላታለች። ትሄዳለች፣ የሆነ ቦታ አላደምቅ ስትልላት ተመልሳ ትመጣለች። አሁን ቅድም ላለችው ለአንቺ የእግዚአብሔር ቃል በጣም እንትንሽ ነው በእሱ ነው እንትምታያቸው ስትራ ዝም አለች። ተወቹ ተመልሳ መጥታ በእነዚህ ሰዎች ነገር ይስተይዟል አለች። እዛ ጋር ቅድም ስላጮኸችላት አሁን የሆነ የሚያስጮህ ነገር እየፈለገች ነው ተመልሳ የምትሄደው ግን፣ የሰዎቹ ጋር እዛ ጋር መጥፎ ቃል ተነጋግረሻል። ሰዎች በሰዎች አራት ሰዎች ያለችው ላይ እዛ ላይ ነው የሚሽከረከረው። ዝም ብላችሁ እዩዋት። ይሄ ነው ሲስተማቸው። እሺ። በጣም ትክክል። አሁን አባል የሆንሽበት ቸርች ተውሹ ለቀቅሽው። አው ብዙ ጊዜ አለሄደም። ሂጂ ተመለሽ፣ ይዛ ሂጂ እነሱ ጋር ቸርች። እያባረርን እየለቀቅን ሄደ የሚመቱ ሰዎች እግዚአብሔር ጎናችን ላይ ያስቀምጣ ተናጋሪዎች። ጥሩ ሰርተ እኮ አበላሽተሻል። ጥሩ አምረሽ ወተሽ እንዴት ታስተያል? የሚልም ሙሉ ሰው በር ላይ ይጠብቅሻል። ተመለሽ እዛ ቸርች ውስጥ ያዘኑብሽ ሰዎች ጌታን፣ ተመለሽ እዛው ትቀብሪ ያለሽ እዛው ስምሽን ይወረውራዋል። አሜን። በነገራችን ላይ ጋጫለው ምናምን ያለችው ከውሸተኛና ከሀሰተኞች ጋር ንግግሯን ሰምታችሁ ከሆነ ግን አልተረዳቻትም። ነገረኛ ጥቅስ ትጠቀሚ ያለሽ ምናምን ስትላት እሷ ጥቅስን የምትጠቀመው ሀሰታቸውን ለመግለጥ ነው። በእሷ አካሄድ፣ በልጅቷ አካሄድ ስሟት። ታሪክሽን ጌታ ይቀይራል። አሜን። ለትዳር እንዳታሳዘኘው ይሄ ወታደር በጌታ በየሱስ ስም ትላለችያት። ቅድም ባላለሽ አለቻት ባላለሽ አለቻት፣ የለኝም አለች። እጮኛለሽ አዎ፣ ወታደር ቤት ነው ያለው ብላት አለች። አሁን እግዚአብሔር እንደገለጠላት አድርጋ ይሄ ወታደር ቤት ያለውን እጮኛሽን እንዳታሳዝኙ ትላለች። ልጅቷ ራሱ በኢየሱስ ስም ትላለች ራሷ እንደነገረቻት ራሱ ዘንግተዋለች። ብዙ በብዙ አገልጋይ ነው ጌታ የተናገረው። እግዚአብሔር ሴት በአንቺም በህልም እንደዛ ስትይ ስለሰማ ነው የመጣውሽ ይሄ ልጅ። በስልክ የምትናገረው ነገርሽን አስተካኪ፣ አንቺ ሽ አሁን ምንድን ያለው ጌታ? አሁን ምንድን ያለው ጌታ ትላለች። ጌታ አልነገራትም፣ እራሷ ናት የነገረቻት። ምንድን ያለው ጌታ ትላለች። እቺ ውሸታ ምንድን ያለው ጌታ? ምንም አላለም ጌታ። እሺ፣ እንትን ስልክ ዘጋ። በዚህ ይሰማላ። እስቲ ስሙት ደግሞ በህልሜ በህልሟ አያሽ አሁኑ እግዚአብሔር ሲያረጋግጥ አላት። በህልሟ ምንድን ነው ያላት ጌታ? ሰምታችኋል። ይሄ ጌታ ሄደው ወንድማችን አነካክተሽው ልቡ በጣም ነው አንቺን የሚወድሽ አንቺ ግን እሱ እንደወደደሽ አውቀሽ ልቡን ለማሳዘን እና እንደ አማራጭ እንዳታደርጀው እግዚአብሔር ይቆጣሻል። ይሄንን ነገር ጌታ ነግሯት ከሆነ ንግግሯን ስትጀምር፣ ቆይ ስድስት ደቂቃ ከአርባ አራት ነው። ንግግሯን ስትጀምር ለምን አግብተሻል ብላ ጠየቀቻት። ለምን አግብተሻል ብላ ጠየቀቻት። እዚህ ጋር ይህ ስሙ አግብተሻል ብላ የጠየቃቻትን ጥያቄ ከስድስት ደቂቃ በኋላ አረሳስታት። ከዛ እሱ ዘገየብኝ፣ ስሙ አግብተሻል ባልሽ ነው ያለው። ልታገቢው ብላ አጣርታለች። ጌታ ስለ ጮኛዋ ነግሯት ከሆነ መጀመሪያም አግብተሻል የሚል ጥያቄ አያስፈልግም፣ ማጣራት አያስፈልግም፣ የትን ያለው አያስፈልግም እና ኤድን ስድስት ደቂቃ ላይ ያጣራችሁን ነገር ይዛ ስድስተኛው ደቂቃ ላይ ምን ትላለች እቺ ሴት ስለ ሰውየው መናገር ትጀምራለች አየሽ አሁን ምንድን ነው ያለው ጌታ ምን አይነት ሰሆነ ሴት ነች ነው ያልኩት ነገረኛ እንዳትቆጭ ደግሞ ባልሜ ባልሟ አያሽ አሁን እግዚአብሔር ሲያረጋግጠላት በህልሞ ምንድን ነው ያላት ጌታ? ሰምታችኋል። ይሄ ግዳጅ ሄደው ወንድማችን አነካክተሽው ልቡ በጣም ነው አንቺን የሚወድሽ። አንቺ ግን እሱ እንደወደደሽ አውቀሽ ልቡን ለማሳዘን እና እንደ አማራጭ እንዳታደርጊው እግዚአብሔር ይቆጣሻል። የሆነ ጊዜ በደምስ የሆነ ለምሳሌ አግብቼ አቅብቼ አብሬው እኖራለሁ ትይና የሆነ ጊዜ ላይ ደግሞ የተናገርሽው እግዚአብሔር ስትክክል ስለሆነ